ይቻላል ለሴት እህቶችሽ ምሳሌ ይሆነሻል። የሴትን ማንነት ትምህርት ተሰጥተሻል ከቶ ቅንነትሽ እድሜሽ በላይ ሆኖ ስንቱን አስገርም አንቺ ቅመምዬ እንደ ሰማይ ኮከብ ብትርቅ እንደ አይነ ሁሌም አስባለሁ እንዳለሽ ከጎሚ ስተኛ በህልሜ ስነሳ በሆኔ ለአንቺ ከመጨነቅ መቻቱ አለሆነ ሰዓቱ ሲመሻሽ ሲሆን አስራ ሁለት አንቺን ፍለጋ ነው እኔ የምንከራትት ከእንኬ ካካዎች የለኛል ክፍት የአገኛዎች ዳታ ምሽት የሚንቃለላለው ፍክት ከልቅ የማልጣሽ እንጭ ቅመም ለኛ ውድህት የሚዲያ መሪ የሴት አምባሳደር ስብናሽ ማራኪ ንግግርሽ ማረብ ውሸቴን ከሆነ ጨረቃ ፋሚሊ እስኪ ምናገር ከቶ ከአንቺ ጋራ ማን ሊወዳደር? ቢጀምሩት እንኳ አይደርሱ እስከዳር ለማስመሰል እንጂ አይሆኑ ተግባር ቃላት አጠቃቀም፣ አነጋገርሽ፣ ለሰው ያለሽ ክብር፣ አቤት እርጋታሽ፣ አንደበተጣፋጭ ስንቱን የማረግሽ የናፍቆት ማስረሻ መጽናኛ የነሽ ይህ አትጠገብ ከሁሉም ሌሎች አጅ ወደድኩሽ፣ አንደበተጣፋጭ፣ ጀግና ሙሉ ሴት እኔ መልከ መልካም፣ ሁሉን ያደላት የሚዲያ ውበት ሁሉ ድምቀት ሁሉ የሰማይ ጨረቃ የሰማይ ክዋክብት ቅብጠት ጨዋታዋ ሁሉም የሚያምርባት እሷን ልንገራችሁ፣ ቅመም እኮ ናት የህቶቿ ድምቀት የሴቶች እኮ ናት። አቤት ቁጥብነት አቤት ሴትነትሽ የኔ ቆፍጣናት ሁሉንም ያደለሽ እንተት ብዬ ነው ከቶ የምወድሽ። ጸባዬ ሰናይነሽ ዓላማ ያለሽ ቃላቶች አጠሩ ልግለጽሽ።

ፈጣሪ ይሙላልህ የልብህ መሻት፣ ጥላትን ቢያወራ ምቀኛም ቢያወራ መቼ ያዳምጣል። የሙሽዬ ልጅ ዙራየ ከግቡ መድረስ ነው፣ እናቱ ማስደሰት ከቶ የሱ ስራ። ከዛም ብትንጫጩ፣ ከዚህ ብትንጫጩ ከቶ መሰላችሁ እንደናንተ ፋራ። ጉዞውን ይጓዛል ከዛች ሽቅርቅር ከቅመማ ጋራ፣ የመጣው ቢመጣ ማንንም ማንንም አይሰማ ጅነና ውቆች ታራ የመጣው ቢመጣ ማንንም አይሰማን ኪነ ነው ቆሽታለ በጣም ለሚያደጁ ለጨረቃ ፋሚሊ ማለት ግን ሰአቱ ስለሚረዝም ከላስ አቁሜዋለሁ። ይበቃልናለንናለን አቁሜያለሁ። ማይላፍ ከመጣች አስገቧት። ጠዋት ተቆጥቻ ነበረ። እናመሰግናለን ወንድሜ ሃይሚ የውዱ እህቴ ወይ ወይ አምቡላንስ አምቡላንስ በግልጽ ማስረጃ ይሰራናል። አምቡላንስ የኔ ውድ የኔ ናት። እሺ በውስጥ የሚደውሉት የምትደውሉ ሰው ጌስት ላይ ነኝ በያቸው። አይ በእውነት እንደ ልጆቼ ነው ማያችሁ፣ አብሬያችሁ ነው ተጉዤ የመጣሁት። አብራያችሁ እስካሁን አለው አንተንም ከነማር ከአንቺንም ከናብርሽ። እስካሁን ከልጆቼ ለይቻችሁ ማላቅም። እግዚአብሔር ደግሞ በአካል ላያችሁ ያብቃይ። ትልቅ ቦታ ደርሳችሁ ትልቅ ፍሬ አፍርታችሁ፣ አሁንም አፍርታችኋል። ሚዲያ ሁሉም በእናንተ ይጽናናል። አሁንም መልካም ፍሬ ይዛችሁ ወደፊት ጉዞ ወደፊት እኛ ወደኋላ ኋላ አይደለም የምንመኝላችሁ፣ ወደፊት ነው ትልቅ ደረጃ ላይ ደርሳችሁ። ሀይሚዬ ሴት ልጅ ብልህ ናት። አሁንም ጥበበኛ ብልህ ነሽ። አሁንም ወደፊት ሽብ ብልህ ብሩኬ ቢሳሳት መክረሽ አንተንም መክረህ ወደፊት ጉዞ፣ የትኛውም ነገር ቢሆን ማሸነፍ ትችላላችሁ የኔ ውድ ልጆች። አሸንፋችሁ ተሸንፋችሁ ሳይሆን አሸንፋችሁ ወደፊት እንድትራመዱ ለው። እንወዳችኋለን፣ እናከብራችኋለን። ሁሌም ከጎናችሁ አለን። የጠላት ወሬ እንዳትሰሙ ወደፊት ሙሽየም እግዚአብሔር እድሜ ጤና ይስጣት። ጋሼም፣ እናትሽም፣ ሁላችሁም እንወዳችኋለን። መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ።

ኃይል ጦርነት ነው። ገባም ሰላም፣ እንዴት ናችሁ? ሰላም አለ ሰላም አለ አልሀምዱሊላ ሰላም ነው። እንኳን ደስ ሰራችሁ። አላህ ይጠበቃችሁ። ባላችሁበት ከፍ በሉ፣ ወደ ላይ፣ ወደ ላይ ሁሌም። ወይ ሰውሪ አትስሙ። ወደ እናንተን ዝቅ የሚያደርግ ስራ አትስሩ፣ ከፍ ከፍ የሚያደርገው ስሩ። እኛ ምኑ ነገር ብታረጉ እንከታችኋለን። አላህ ሱብሐነሁ ወተዓላ ደግሞ እናንተ ገብ ይጠበቃችሁ፣ እኛ እንደምንወዳችሁ እሱ ሌዳችሁ። አሜን አሜን። ከመሪ ሁሉንም ነገር ሁሉንም እንደ ራሳችሁ እየተመለከታችሁ ሳይሆን፣ የሚጠቅምና የሚጎዳችሁን እያያችሁ ለይ ባይ ናችሁ። እሺ፣ ሀፊዛ ሙና እሺ፣ ሰላም አለይኩም እንዴት ናቸው? እንዴት ናችሁ? ደህና ናችሁ? የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናመሰግናለን። ሁሉም ደስተኛ ሆንልን። ተከፍታችሁ ማየት አንችልም፣ አያችልንም። ሁሉም ደስተኛ ሆኖልን፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናመሰግናለን። ተተኮሰ ሽጉጥ ለሁለት መቶ ለሶስት መቶ ሺ ተተኮሰ ማይላፍ እኔ ነው ሌላ ሀይሚ አለ ሌላ እንዴት ናችሁ ደህና ናችሁ ሰላም ነው እግዚአብሔር ይመስገን ወዳቸው አለው አማረኛ ችለም ትንሽ ትንሽ ነው ምችለው፣ ወዳቸዋለሁ። እናመሰግናል። ጽቡቅኛ ነዋ ትግርኛ ነው ምችለው። ከመይ የለኸውም ከመይ፣ እግዚአብሔር ሰላም ከዚህ በላይ መሄጃ የለምታረጁ ወዳችኋለው። ኬኩ ግን እንዳይቀልጥ በማሪያም በማርያም እንቁረሰው። ቀድበን ወብሴ ለኬኩ ሰዓት ስቱ በቃ።

በጣም ነው የምንወዳችሁ እና የምናከብራችሁ። ወደፊት ባይሆን በመሀል አትነጫነጩብን። ይህን ሳቃችሁ እንዳይቀይርብን። እንወዳችኋለን፣ እናከብራችኋለን። አንሻዬ በጣም ወዳችኋለሁ። እናመሰግናለን። ሰላም አሌይኩም ወረህመቱላ ወበረካቱ። ሰላም ሰላም ሰላም ብያለሁ፣ ሁላችሁ ነው። ዱላ ፋጦዋየ እንዴት ናችሁ? ደህና ናችሁ? ሰላም ብያለሁ። ብሩክ ሃይሚ የኔ ውድ ልጆች እኔ እንደ ልጆቼ ነው ሙያችሁ። በጣም ነው የምወዳችሁ። የኢላሂ የዛሬው ቀን እንዴት ታድዬ ነው ግን ያገኘኋችሁ። ኢትዮጵያ ስገባ ያገኘኋችሁ በጣም ነው ደስ ያለኝ ስላየኋችሁ። ብሩክም እንደ ትልቅ ልጄ ነው ሃይሚም እንደዛው በጣም ነው የምወዳችሁ። የልጅ አስተዋይ ናችሁ። በእናንተ ቤ እኛ ትልልቆች እናንተን ተከታይ ሆነ፣ በቃ እያየናቸው ነው። ጥሩ ነገሮች እየተማር ነው። በቅን እንጃ ቃላት የለኝም። ብለናል። ክፉ አይንጋቸው። ለሌሎች በዙሪያችሁ ሁሉ ላሉ ሰዎች ሁሉ አራ የምትሆኑ አላህ ያድርጋችሁ። ሁላችሁም ሰላም ብያለውኝ። ሰላም ገብቻ አለውኝ። ደህና ነኝ። በጾለታችሁ አትርሶኝ።

ሶሪ ኑት ይደረጋል ሪሰርድ ሲደረግ፣ ይሄም አይ ምን ዛሬ አልፈራሻችሁ። አዎ ላሳያቸው። አያችሁ ልጆቹ ሴቷ ግን እኮ ሃይሚዬ ልክ እንዳንቺ ናት። ጃይና ናት። ሴቷ አውቀናል እኮ። ሴቷን ሴቷን አውቀናል እኮ። ጃይና ናት። ወንዱ ፈሪ ነው ማለት ነው። ታይ ታይ ታይ ታይ ታይ መንገድ እየሳት ሶስ የምን ለማለት ፈልገሽ ነው ደግሞ? የተመታሽ እኔ አላልኩም። ከደሙ ነጻ ደግ አይደለም። አንቺ ላይሱ ቅብጣሳ ብታይ ልክ እንደ ሃይሚዬ ናት። ረበክሽ አይቻለሁ ኔ ቪዲዮ ላይ ሃይሚ እኮ የምትቀብጠው በመጣችሁ ቀን ቅብጠታ፣ በጣም ደስ ይላል። እስቲ አሁን ዝም በሉ። ሌላ ስንመክር እናንተ አሁን ኬኩ ይቀርጣል። ወብሴ ኬኩ ጋር አስተካከሉ። እናንተ ራሳችሁ አበዛችሁት። ኬኩ እንዲህ ቆርስ አድርጉ።